ሲቲ በቃ ግቡ እሺ እርግብ እህታችን አይደለች ማለት ሰላምዬ ሁሉንም አውቃለች እህታቸው እንዳልሆነች ማለት ነው እርግብ እህታቸው አይደለችም ይሄንንም በሚስጥር የሰማቻቸው መንገድ አለ ማለት ነው ምክንያቱም የሰማቻቸው ሰላም ሆስፒታል ውስጥ ጆሮ ጋር ወጥተው ሻይ ቡና ሲሉ እሷ ስታወራ ባዩሽ ስታወራ ሰምታታለች ማለት ነው። ባዩሽ የሰማችው ደግሞ ከዶክተሩ ጋር ስታወራ ነበረ ማለት ነው። ያን ሁሉ ሚስጥራቸውን እሷ ሰምታለች። ስለ ሰማች ደግሞ ገብታ ዶክተሩን እንድታናግረው የሚል ሀሳብ አለን። ፍትህ ለሀኔ ሀኔ። እውነት ለመናገር በእናቷ ብዙ የነገር እየተ ግልምጫ እየተከሰች ነው። እንደዚህ አይነት መቀየር ሲመጣ በእውነት ለመናገር በጣም ያናድዳል። መልካም ሰው ሆኖላችሁ በስተመጨረሻ በአንድ ጥፋት፣ በአንድ ትንሽ ነገር እንደዚህ ቀይር ሲሉብን ልክ እንደኛ አረቦቹ ቤት እንደምንሰራው ሰዎች ማለት ነው ከጥፋታቸው ከልማታቸው ጥፋታቸው ይበልጥና በጣም እንቸገራለን ማለት ነውና ብቻ ከባድ ነው። ለምን ምናሴም ሰላምዬም አንቺ እህታችንም ሆንሽም አልሆንሽም ምርመራውን እኛ አይመለከተንም። ነገር ግን አንቺ እንደ እህታችን ነሽ፣ እንወድሻለን። መቼም ቢሆን ከአንቺ የሚለየ ነገር ምንም የለም በማለት ሰላምዬ ስታጽናናት ሰምታችሁ ከነበረ ማለት ነው። ሰላምዬ በጣም ስታጽናናት ነበረ። ምክንያቱም በጣም እንደምትወዳት ደምሽ በደሜ ውስጥ እስከተሰራጨ ድረስ የአንቺ ህይወት እናኝ ህይወት አንድ ነው፣ በማለት ሀኔና ሰላምዬ አውርተዋል ማለት ነው። ሰላምዬ እውነ ለመናገር የህይወቷ አንደኛው ከፈጣሪ በታይ ስጦታዋ ሀና ናት ማለት ነው፣ ተመሳሳይ ደም ስለሆነ እንግዲህ እህትነቱን እንዲጠራጠር ያደረገኝ የደሞ ተመሳሳይ መሆን ነው በማለት ለአንድ ነግራታለች። እንዴት ናፍቅኝ አድርጎኛል፣ ወንድም አንድ ልቀፍ ደስ ይለኛል። እና አሁን ላይ ደግሞ ለመግባት አስበዋል። ከደሴ ወደ ደሴ እንደሚገቡ ነው አባትየው ኖላዊ ሲናገር የነበረው። እኔ በኔ በኩል ማለት ነው። ሃና እና አባቷ ኖላዊ ወደ ደሴ ከገቡ በኋላ አባትና ልጅ ከሄዱ በኋላ ሜላት ልጇን ፍለጋ እርግብ ልጇ እንዳልሆነ ስታቅ ልጇን ፍለጋ ደሴ ድረስ እንደምትንከራተት ብዙ ነገሮች እንደምትቸገር፣ በቃ እንድትጸጸት የሚያደርጋት ቃላቶችን ስለተጠቀመች የምትጸጸትበት ይመስለናል ማለት ነው። ምክንያቱም ያደረገቻቸውን ነገሮች በጣም ይጸጽታሉ። በጣም ከባድ ከባድ ቃላቶችን ስለተናገረ ድረስ አባቷ ግን ከራሷ ከእሷ ጎን በጣም ደስ ይላል።